ሐማስ ስምምነቱን ካላከበረ መጥፊያ ይሆናል። እስራኤል የእስራኤል መከላከያ ሚኒስቴር ካታስ ሐማስ የርቅ ስምምነቱ ካላከበረ ጦርነቱ እንደሚቀጥል ገልጸው ወታደራዊ ኃይሉ በድጋሚ ጦርነት የሚነሳበት ጊዜ የፍልስጤም አሸባሪ ቡድን ለመጨፍጨፍ እቅድ እንዳዘጋጀ ትእዛዝ ሰጥተዋል ተባለ። ሐማስ ስምምነቱን ለማክበር ፈቃደኛ ካልሆነ እስራኤል ከዩናይትድ ስቴትስ ጋር በመተባበር ጦርነቱን ይቀጥላልና የሐማስ አጠቃላይ ሽንፈት ለማሳካት በጋዛ ያለው የእውነት ለ መለወጥና የጦርነቱን ዓላማዎች ሁሉ ያሳካል ሲል የካታዝ ጽሕፈት ቤት መግለጫ ተናግሯል። የእስራኤል መከላከያ ሚኒስቴር ይህን መግለጫ ያወጣው አሁንም በጋዛ የሞቱትን 19 ታጋቾች አስከሬን ለአለመመለሱን ተከትሎ መሆኑ ተገልጿል። ነገር ግን የሃማስ ወታደራዊ ክንፍ በዩናይትድ ስቴትስ በሚደገፈው የተኩስ አቁም ስምምነት መሰረት ሁሉንም ህይወት ያላቸው ታጋቾች ወደ እስራኤል በመመለስና የሞቱት ምርኮኞች ሁሉ አስከሬን እያፈላለገ ነው ማለቱንም ስልጣኑን ከማስረከቡ በፊት እንደሆነ ገልጿል። የታጋቾች አስከሬን ያልተመለሱት አስከሬን ለመፈለግ ከፍተኛ ጥረትና ልዩ መሳሪያዎችን ይፈልጋል እና ይህንን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ብሏል። ቡድኑ በ አያያዘው ሐማስ ረቡ ምሽት የሞቱትን የሁለት ታጋቾች አስከሬን የያዙ ሁለት የሬሳ ሳጥኖች አስተላልፎ የሟቾቹን ምርኮኞች ሁሉ ማግኘት ይቻለዋል አስከሬን እንዳስረክብ ተነግሯልም ተብሏል። የሬሳ ሳጥኖቹ በጋዛ ከተማ ከሚገኘው ሀማስ ተፈልገው የተገኙ ሲሆን በቀይ መስቀል አማካኝነት ጋዛ ሰርጥ ወጥተው ለመከላከያ ሰራዊትም ተላልፈዋል ተብሏል። ፖሊስ ኢቭ ወደሚገኘው አቡከሪስ ኢንስቲቱት ወስዶ የሟቾችን መንስኤ ለመዋቅና ለማጣራት የወሰዳቸው ሲሆን ይህን ሂደት እስከ ሁለት ቀናት ሊወስድ እንደሚችልም ባለስልጣናት ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እስከ አስከሬኑ ወደ እስራኤል ግዛት ከተመለሰ በኋላ ለጋዜጠኞች በሰጡት መግለጫ ሀማስ በጋዛ የተያዙት የሞቱት ቅሪዎች እየፈለገ ነውም ብለው ገልጸዋል። ይህ አሰቃቂ ሂደት ነው። እየቆፈሩ ነው እና ብዙ አካላትን እያገኙ ነው። ከዚህም አስከሬኖቹን መለየት አለባቸው ሲል የኦቭል ኦፊስ ጋዜጠኛም ተናግሯል። ከነዚህ አስከሬኖቹ ውስጥ ጥቂቶች ለረጅም ጊዜ የቆዩ ሲሆኑ፣ አንዳንዶቹም በፍርስራሾች ውስጥ ይገኛሉ። ፍርስራሾቹን ማስወገድ አለባቸው ሲል በቀጠለው መግለጫም አሳውቋል። አንዳንዶቹ በዋሻዎች ውስጥ ናቸው። ከመሬት በታች ወደታች ስለሆኑ እስራኤል ጊዜ መስጠት አለባትም ብለዋል። ሸምጋዮች ረቡዕን ዕለት ከጋዜጠኞች ጋር ባደረጉት አጭር መግለጫ ሐማስ የሁለቱንም ታጋቾች እስከሬን ለማግኘት ሳምንታት ሊፈጅ እንደሚችል አስጠንቅቀዋል። በጋዛ ላይ እየደረሰ ባለው ውድመት የተነሳ ፍለጋዎች አስቸጋሪ እንደሆኑም ገልጸዋል። የትራምፕ ከፍተኛ አማካሪ አንዱ ሐማስ ስምምነቱን ጥሷል ሲሉ ብዙ ሰዎች ሰምተናል ማለታቸውንም ገልጸዋል። ግን ተቸግሮ እንጂ ሆን ብሎ አይደለም ያሉት አማካሪው የጦር ቀጠና በመሆኗ የተኩስ አቁም ስምምነት ተግባራዊ ከሆነ በኋላ አስከሬኖቹን መሰብሰብ መጀመር የሚቻልበት ሁኔታ እንደሚፈጠርም አስተባብለው ገልጸዋል።